መሰረታዊ እና ወሳኝ የሆኑ ነጥቦች ላይ የጋራ የሆነ ጉዳይ ይዘን ወተን አንድ አይነት ወጥ እንደሆን ይፈለጋል። በተለይ አሁን ተማሪ እናጓጉዛለን። የትራንስፖርት ጉዳይ ታውቃላችሁ። ሾፌሮች ስነ ምግባር በጣም የተለያየ አይነት ስነ ምግባር ነበረ ነው። ከነበረ ልምድ አንፃር ይህን ማኔጅ አድርጎ መምራት ከኛ ይጠበቃል። ይሄ ሀይል አሁን ወደ ስድስት ሺህ አራት መቶ ምናምን ተማሪ ነው የሚናጓጉዘው። ስለዚህ እነዚህ ተማሪዎች ደግሞ ከቤት ወጥቶ የማያውቁ ናቸው ብዙዎቹ። በጣም ብዙ ሳይኮሎጂካል ረብሻ ይፈጠራል ልጆች ላይ። ወደዚህ ከመጓጓዛቸው በፊት የምንሰራቸው ስራዎች አሉ። አሁን እየተሰሩ ያሉ የሳይኮሎጂካል ግንባታ አለ። እዚህ ሲመጡ የተከለከሉ የተፈቀዱ ጉዳዮች አሉ። የተከለከሉ ጉዳዮች በደንብ እንድትረዱ እና እንድታዳምጡ እንፈልገው። የተከለከሉ ጉዳዮች ተማሪ ይዞ ሲመጣ በምንም ተአምር ከግቢ አልፎ አይገባም። ፌዴራል ፖሊስ ነው የሚፈተሸው። ወይም አሁን አድማ መታኝ ነው ምናምን የሚባል ፌዴራል ፖሊስ ከፌዴራል ፖሊስ ቀጥታ ከእንትን ይመጣል። የእኛ ፖሊሶቹም አሉ። የኢቪን ልብስ ላይ ካቸው ምናምን የዛሬ ሶስት ዓመት ከልብስ ሞባይል ሰፍቶ የመጡ ልጆች ሁሉ ይይዛሉ። አንዲት ነገር ሳይቀር ስለሚፈተሽ የሆነ ነገር ሲያዙ ተማሪዎቹም። የሚረበሹትን ቢታዩ ወይ ይህን ባልሰራሁ ነው የሚባለው። ተማሪዎቹ ተማሪዎቹ ፖሊስ ሲይዝ ሌላ እንትን ውስጥ ነው የሚገቡት። ስለዚህ እያንዳንዱ ነገር የተከለከሉ ነገሮችን እዛ ወረዳ ላይ ጨርሰን ወደዚህ የምናመጣው እነዚህ ተማሪዎች ይዞ የሚመጡ ነገር እነሱን ይረብሻቸዋል እንጂ ምንም የሚጠቅማቸው ነገር የለም። ይሄን ደግሞ በአግባቡ ኃላፊነት ያለመወጣት ዳይሬክት ኢምፓክቱ በልጆቹ ላይ ስለሆነ ይህን በጣም በጥንቃቄ እንዲሰራ እንፈልጋለን። ሁለተኛ ተማሪዎችን ዲቴል ኦረንቴሽን ይሰጣል። ሳይኮሎጂካል ግንባታ ይደረጋል። መኪኖች አጅበው ያመጣሉ። በፓትሮል ነው የሚታጀበው። ከፍጥነት በላይ መኪና መንዳት አይፈቀድም። አስቡት፣ በጣም ብዙ ህፃናት በአንድ መኪና ይዞ ሲመጣ የሆነ ነገር ካል ቢገጥም ሊፈጠር የሚችለውን ነገር ማሰብ ቀላል ነው። ስለዚህ እያንዳንዱ መኪና ስፒዳቸው ቀንሰው በፖሊስ ታጅበው መቶ ተማሪዎች ይገባሉ። ሲወጡ ፖሊስ አጅቦ ይመልሳቸዋል ማለት ነው። ስለዚህ ይሄን ስራ የምንመራው በክልልም በዞንም ግብረ ኃይል አለው ይሄን የሚመራው በተለይ የትራንስፖርቱን ፓርክ በበላይነት የመኪና ማዘጋጀት ከማህበራት ያላለውን ጉዳይ መጨረስ፣ ረቢኖች ሹፌሮችን ኦረንቴሽን መስጠት እነዚህ ከትራንስፖርትና መንገድ ዘርፈ በላይነት የሚወሰድ ሆኖ የጸጥታውን ፓርቲ ግን ጸጥታ ነው የሚመራው ፖሊስ አዛዥና ጸጥታ ነው የሚመራው። በክልላችን ደግሞ የአጠቃላይ ነባራዊ ሁኔታ አሁን ያዞን ሰላም ቢሆንም አሁን ሀገራዊ ነባራዊ ሁኔታ ክልላዊ ነባራዊ ሁኔታ ሰነድ ላይ የተዘጋጀ ጽሁፍ አለ። ይህን መነሻ ተደርጎ ይቀርባል። እዚህ ዙሪያ ላይ ውይይት አድርገን ሊገጥመን የሚችሉ ስጋቶች ካለ በዝርዝር ተነስቶ ውይይት ተደርጎ ምንም ኮሽታ ሳይኖር ተማሪዎች ሳይረበሹ ምንም አደጋ ሳይገጥም ምንም ተማሪዎች መንገድ ላይ መጉላላት ሳይገጥማቸው በሰላም መጥቶ ተፈትነው አስራ ሁለት ዓመት የለፉትን ልፋታቸውን በተዘጋጁት ልክ ውጤት ሀርበስት እንዲያደረጉ እንፈልጋለን። እናንተም ትፈልጋላችሁ። ይሄን ደግሞ ለማድረግ ስራዎችን መስራት ግድ ነው እና ዋና ዓላማ ይሄ ነው።